በጣም ነው የሚያምረው እና ደግሞ ስላድነው ደግሞ ምንም ልናገር አልችልም እና ፈጣሪ ያክብርልኝ፣ ዜናዬ በጣም አመሰግናለሁ። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። የሄሉጌ ቤተሰቦች ማን ነው እንደኔ ይህ ይሉን ደስታ ሳቅ፣ ፈገግታ ሲያይ እጅግ በጣም የሚደሰት እውነት ለመናገር በጣም ነው ደስ ያለኝ በዚህ ሁኔታ ስላየሁሽ ማለት ነው። ሄሉ ሻዬ የኔ ምርጥ ነገር የኔ ውድ ነገር ማለት ነው እና እንግዲህ፣ ትናንትና ነበረ ፖስት የተደረገው። ዛሬ ማታ የጠብቆን ብለው ግን ትላንት አልመጡም እና ዛሬ ነው የተለቀቀው ቪዲዮ። እውነት ከቢኒ ጋር ደስ የሚል ግብብነት ያላቸው ይመስላል። እንግዲህ ዛሬ ቢኒዬ እንዳያችሁት ደስ የሚል ሰርፕራይዝ አድርጓታል በሚያምር መልኩ ደግሞ ሄሉዬ አንዳንዴ ሰው ሲስጥ ስጦታ ሲሰጣችሁ ምን ሊያስደሰት ይችላል ምን ሊወድ ይችላል የሚለውን ነገር ተጨንቆ አስቦ ብዙ ነገር ተጨናንቆ ነው እና ቢኒም ደግሞ ለሄሉዬ ያደረገው ነገር እጅግ በጣም የምትወደውን እራሱ እንዴት እንዳወቀ ታውቃላችሁ። ሄሉ ባለማተብ ናት። እጅግ በጣም አክራሪ ናት። በጣም እምነቷ ላይ እጅግ በጣም ትልቅ ትኩረት ያላት ልጅ ናት። እና እራሱ እኔ በጣም ማደንቃት በዚህ ሄድመዋ በወጣትነቷ በሃይማኖቷ አለመደራደሯ እጅግ በጣም ደስ ይለኛል። ምክንያቱም የሄሉ ተከታዮች ይህንን ይዘው ነው የሚወጡት። ገባችሁ? አንድ ሰው ሚዲያ ላይ ሲወጣ ብዙ ሕዝብ ተከታይ ያለው ብዙ ቤተሰብ ያፈራል እና ሰው ደግሞ መሆን የሚፈልገው ልክ እንደነዛ አይነት ሰዎችን ነው። ገባችሁ? እና ሄሉጌ ለወጣቶች ጥሩ አርአናት እውነት ለመናገር እና በርችልኝን ይውድ ዛሬ ደስ የሚል የመድኃኒዓለምን ስዕል አድኖ ሰጥተዋታል። ስጦታ በዛም ደግሞ እጅግ በጣም ተደስታለች። በጣም ብዙ ጊዜ ሰው ስጦታ የሚሰጣት ለሄሉ ስዕል አድኖ ነው። ለምን በጣም እምነቷ ላይ ምን ያክል ፍቅር እንዳላት ምን ያክል ጠንካራ እንደሆነች ሰው ስለሚያውቅ በብዛት ስዕላ ነው ይሰጧታል። ምክንያቱም ሰው የምትወዱትን ነገር ሲሰጣችሁ ነው ደስ የሚላችሁ። ደስ ይላል። በጣም በርችልኝ ሄሉዬ፣ በጣም እወድሻለሁ። ሁኔታ በጣም ነው ወድሽ። ከቢኒ ጋር መንገድ ጥሩ ጊዜ ጥሩ ቆይታ እንደሚኖራቸው ጥሩ ጓደኝነት፣ ጥሩ ግብብነት እንደሚኖራቸው አልጠራጠረው። እውነት ለመናገር ደስ የሚል ልጅ ነው እሱ ራሱ ማለት ነው። በጣም ተጨንቆ ሄሉዬ ተወደው ይሆን አትወደው ይሆን ብሎ በጣም ተጨንቆ ነበር የእውነት። እና የሰው ደግሞ ስጦታ ሲሰጣችሁ ከምንም በላይ በቃ ማሰቡ በራሱ ሊያስደስታችሁ ይገባል። የሰጣችሁ ስጦታ ትንሽ ትልቅ መሆኑ ሳይሆን ያ ሰው በቃ እናንተን ለማስደሰት ማሰቡ ራሱ ይሄ ትልቅ ቫሊው አለው እና ደስ ብሎኛል ውዶቼ፣ የሄሉ ቤተሰቦች ሰብስክራይብ አድርጉኝ።